ሰላም ጤና ይስጥልን አድማጮች፣ ለዛሬ ያዝንላችሁ መሰናዶ እናስደምጣችሁ። ኢትዮጵያ ከግጭት የወጣች ቀንና ሀብቷን በትክክል የተጠቀመች ዕለት፣ ለማጋነን አይደለም ሀገራችን ስለሆነች አጉል ተስፋ ለመስጠትም አይደለም። እጅግ የሰለጠነች ሀገር መሆን ትችላለች። እንደ ኢትዮጵያ ለማደግ ለመሰልጠን፣ ሀያል ለመሆን የታደለ ሀገር ስለመኖሩ ያጠራጥራል። ለማፈር አመቱ ሙሉ ዝናብ፣ 12 ግዙፍ ወንዝ፣ የአፍሪካ 70 ፐርሰንት ተራራ፣ ትላልቅ ሐይቅ፣ 130 ሚሊዮን ህዝብ፣ ያውም ደግሞ አብዛኛው ወጣት እናም ኢትዮጵያ ሁንም ተስፋዋ ቅርብ ነው። ዛሬ የምንመለከተው ከዚህ ኢትዮጵያን ሀያል ሊያደርጉ ከሚችሉት ውስጥ አንደኛው ስለሆነው ስለ አባይ ግድብ ከተማ ነው። ግድቡ ተገንብቶ አልቆ ለመርቃት እየተዘጋጀ ባለበት እለት ነበር ታዳ በአባይ ግድብ ዙሪያ እጅግ ውብ ከተማ ዘመናዊ የሆነ ለመገንባት የታቀደው። ከተማው አስፓልት የሚዘረጋበት ብቻ አይደለም። ትላልቅ ፎቆች የሚገነቡበትም ብቻ አይደለም። ይልቁንስ ትላልቅ የእርሻ ማሳዎች ይፈጠራሉ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ ፍጻሜው ድረስ አብራችሁን ቆዩ። ጥንት ጀምሮ ከተሞች የሚመሰረቱት ውሃንና ተራራን መሰረት አድርገው ነው። የኑቢያ ስልጣኔ፣ የግብጽ ስልጣኔ አባይን መሰረት አድርገው ተመስርተዋል። ዓለም ላይ ያሉ የተባሉ ውብ ከተሞች በጉያቸው ስር እያቀፉት ትልቅ ወንዝ ይኖራል። ወንዝ ካለ ሐይቅ ይኖራል። ምክንያቱም ለከተማ ከሁሉ በላይ ውሃ መሰረት ነው። ይህ ደግሞ ወደፊት የበለጠ ተፈላጊ ሆኖ ይቀጥላል። ግብፅ የምትገነባው አዲስ ዋና ከተማ አባይን መሰረት ያደረገ ነው። ሳውድ እየገነባች ያለችው የመስመር ከተማ ቀይ ባህርን መሰረት ያደረገ ነው። እናም ኢትዮጵያ አባይ ግድብን መሰረት ያደረገ ግዙፍ ከተማ በዚህ ዓለም ቦታ ላይ አቅዳለች። በእርግጥ ከተማው እስካሁን ስም አልወጣለትም። ነገር ግን ስማርት ሲቲ እንደሚሆን ተነግሯል። ስማርት ሲቲ አሁን ላይ አለ ከተባሉ ከሚገነቡ የቴክኖሎጂ ከተሞች ውስጥ ዋናና ቀዳሚዎቹ ናቸው። ከዚህ ቀደም በሂደት እንደተገኙ ከተሞች የፕላን መዝረክረክ የለባቸውም። ሁሉም ነገር ጠንቅቅ ተብሎ የሚገነባላቸው የዘመናዊ ስልጣኔ ማሳያዎች ናቸው። እናም ኢትዮጵያ በህዳሴው ግድብ አጠገብ ለመገንባት ዕቅድ የያዘችው ከተማ ስማርት ሲቲ ነው። ከተማው የንግድ የፈጠራ፣ የኢንዱስትሪና የግብርና ማዕከል ትሆናለች። እንደሚታወቀው ምዕራብ ኢትዮጵያ ጫካ ነው። መሬቱ አልታረሰም፣ ብዙ ህዝብም የለበትም። ያሉት ነዋሪዎችም እጅግ ኋላቀር በሆነ ግብርናና አደን የሚኖሩ ናቸው። በዚህ አካባቢ የቦታ ችግር የማይታሰብ ነው። ከተማው ምቹ ቦታ ተመርጦለታል። አሁን ባለው ቅድ መሰረት ከተማው 500 ስኩዌር ኪሎ ሜትር ስፋት ይኖረዋል። ይህም በኢትዮጵያ አንደኛ የሆነችውን አዲስ አበባን የሚስተካከል ነው። በግድቡ አቅራቢያ የሚገነባው ስማርት ከተማ ከአዲስ አበባ ስፋት ጋር ተመሳሳይ ነው። አዲስ አበባ 527 ስኩዌር ኪሎ ሜትር ስፋት እንዳላት ይታወቃል። ከተማው የአዲስ አበባን የሚያክል ስፋት ይኑረው እንጂ ነዋሪዎቹ ግን የተመጠኑ ይሆናሉ ተብሏል። በሕዳሴው ግድብ ዳር የሚገነባው ከተማ አንድ ሚሊዮን ነዋሪዎች ይኖሩታል ተብሏል። እንዲህ ዘመናዊ ከተማ ከሚያሟላው የሚጎድል ምንም ነገር የለም። በከተማው ዝርዝር ግንባታ ውስጥ ሰፊ አየር ማረፊያ ከተማውን ከማል ሀገርና ከውጭ የሚያገናኙ ረጃጅም የባቡር መስመሮች ይገነባሉ። ቅንጡ ሆቴሎች፣ የምርምር ማዕከላት የሚሆኑ ዩኒቨርሲቲዎችና ትምህርት ቤቶች ይገነባሉ። ከዚህ በተጨማሪ ከተማው የአርቲፊሻል ኢንተለጀንስ ማዕከል ይሆናልም ተብሏል። ኢንተርኔት በመላው ከተማ ላለው ነዋሪ ያለ ክፍያ ይሰጣል። የሚገነቡት ሕንፃዎች የኢትዮጵያውያን ባህልን፣ ማንነትን የሚያንጸባርቁ ይሆናሉ። ላሊበላን የሚመስል የአክሱም ሀውልትን የሚመስል የጎንደርን ግንብ የሚመስል ትልልቅ ሕንፃዎች ይተከላሉ። የውሃና የመብራት ችግር አይታሰብበትም። ምክንያቱም ግድቡ ውሃውንም መብራቱንም ከዚያው ያቀርባል። በግድቡ መሃል ያሉት ወደ አርባ የሚጠጉ ደሴቶች የመዝናኛ ማዕከላት ይገነቡባቸዋል። እርስ በርስ የሚያገናኙ ዘመናዊ ጀልባዎች ይገነባሉ። አሁን ላይ መሰረተ ልማቶች እየተገነቡ ነው። በእርግጥ ግድቡ አሁን ላይ ከዛ ሁሉ እርብርብ በኋላ ተጠናቆ ከፍተኛ የመንግስት ባለስልጣን፣ በርካታ የአፍሪካ ሀገራት መሪዎች በተገኙበት ከወራት በፊት ተመርቀዋል። አሁን ላይ አጠቃላይ የህዳሴው ግድብ ግንባታ ተጠናቆ ወደ ቀጣይ ምዕራፍ ተሸጋግሯል። የህዳሴው ግድብ ሙሉ በሙሉ መጠናቀቁን ተከትሎ ታዳ አዲስ አስገራሚ ፕሮጀክት ተነድፏል። ይህም ስማርት ሲቲ የተሰኘ ሲሆን ግንባታው ደግሞ በሚቀጥሉ ጥቂት አስርት ዓመታት ውስጥ ይጠናቀቃል ተብሏል። ይህ ውብ ከተማ የሚገነባው በሶስት ደረጃ ተከፋፍሎ ሲሆን አሁን እየተሰራ ያለውና ከዚህም በኋላ መሰራቱን የሚቀጥለው የመጀመሪያው ደረጃ መሰረተ ልማት መገንባት ነው። ይህም የከተማውን ፕላት መሰረት አድርጎ መንገዶችን፣ ድልድዮችን፣ የኤሌክትሪክ መስመሮችን የሚያጠቃልል ነው። ሁለተኛ ኢንቨስትመንት ግንባታዎችን ማካሄድ ነው። ተቋማትን መትከል የለመሰራዎችን በተለይም የእርሻና የግብርና ኢንዱስትሪዎችን መትከል ነው። ሶስተኛው ለነዋሪዎች የሚሆኑትን ግንባታዎች ማካሄድ ነው። መኖሪያ ቤቶችን፣ አፓርታማዎችን፣ ትምህርት ቤቶችና ሌሎች ማህበራዊ አገልግሎት መስጫ ማዕከላትን መገንባት ነው። ይህ ዕቅድ እስካሁን ድረስ በመንግስት ይፋ ያልሆነ፣ ነገር ግን ውስጥ ለውስጥ እየተሰራበት ያለ ጉዳይ ነው። ግብጽ ይህን እቅድ እጅግ አጥብቃ እንደምትቃወመው ሳይታለም የተፈታ ህልም ነው። ምክንያቱም ከተማ ውሃ ፈጅ ነው፣ የውሃ መጠኗን ሊቀንስበት እንደሚችል ታውቀዋለች። እናም ግብጽ በግድቡ ዱብነቅ ስትል ገና ግዙፍ ከተማ ሊመሰረት መሆኑን እያወቀች ቀን ማበዱ አይቀርም። በዚህ ስማርት ከተማ አጠገብ ደግሞ የታቀደ አንድ ግዙፍ ፕሮጀክትም አለ። ይህ ፕሮጀክት የሚመሰረተው ከተማ የሚመግብ አንድ ነጥብ ሁለት ሚሊዮን ሄክታር የሚሆን ዘመናዊ የእርሻ ፕሮግራም ነው። ፕሮጀክቱ የሚበሉ እህሎችን ብቻ ሳይሆን ለፋብሪካ ግብአት የሚሆኑ ምርቶችንም የሚያመርት ነው። በዚህ እጅግ ሰፊ እርሻ ቦታ ላይ የእህልና የሸንኮራ አገዳ ልማት ይከወንበታል። አንድ ነጥብ ሁለት ሚሊዮን ሄክታር ማለት በዘመናዊ መልኩ ሲታረስ እንኳን አንድን ከተማ ብቻውን መላው ኢትዮጵያን ጭምር ሊቀልብ የሚችል ነው። ለኢንዱስትሪ ግብዓት የሚሆኑ ምርቶችን ደግሞ በፍጥነት የሚያመርት ነው። ይህንኛውን ፕሮጀክት የያዘችው የተባበሩት አረብ ኤሚረትስ እንደሆነች የሚጠቁሙ መረጃዎች አሉ። በነገራችን ላይ መጀመሪያውንም የህዳሴው ግድብ የተፈለገው ለኃይል ማመንጫነት ብቻ አይደለም። ለእንደ አይነት ከተማና የእርሻ አገልግሎት ተብሎ ነው የተገደበው። ኃይል ለማመንጨት ብቻ ቢሆንማ ግብፅን ምን ያስጨዋታል? ምክንያቱም ኃይል የሚያመነጨው ውሃ ወርዶ ይሄዳል እንጂ የሚቀርበት ምክንያት የለም። ይህም ግብፅን ያስጨንቃትም ነበር። ነገሩ ሌላ ነው። ውሃው ተገድቦ ለከተማ ይውላል። ለእርሻ በኢትዮጵያ ሰፋፊ መሬቶች ላይ እየተሰማራ ደረቁን ያረሰርሳል። የህዳሴው ግድብ የነገዋን ኢትዮጵያን ሙሉ በሙሉ የሚቀይር ፕሮጀክት ነው የሚባለውም ለዚህ ነው። ግድቡ የወደፊቷን ኢትዮጵያን የተስፋ ምድር የሚያደርግ ነው። እንዳልናችሁ የከተማዋ አንድ አካል የሆነው ይህ እጅግ ግዙፍ የእርሻ ፕሮጀክት የሚገኘው በሐይቁ ዙሪያ ነው። የህዳሴው ግድብ የፈጠረው ሰው ሰራሽ ግዙፍ ባህር ዙሪያ ከከተማ አጠገብ አንድ ነጥብ ሁለት ሚሊዮን ሄክታር የሚጠጋ መሬት ከስንድ እርሻ በተጨማሪ የአፍሪካና የምድራችን ግዙፍ የስኳር ፋብሪካ የሸንኮራ አገዳ ክልል ለመገንባት እቅድ አለ። በእርሻው የሚገኘው የስንዴና ሌሎች ሰብሎች ወደፊት ኢትዮጵያ በምግብ ሙሉ ለሙሉ ራሷን እንድትችል የሚያደርግ ሲሆን የስኳር ፋብሪካውና የሸንኮራ አገዳው ምርት ደግሞ እጅግ ከፍተኛ ጥቅም ይሰጣል። የሸንኮራው ምርት ከሚሰጣቸው ጥቅሞች መካከል ቀዳሚው ከፍተኛ የስኳር ምርት ነው። ኢትዮጵያን አልፎ አፍሪካን ማዳረስ የሚችል ከፍተኛ የስኳር ምርት የሚዛቅበት ሲሆን ቢሊዮን ዶላሮች ከኤክስፖርት ይገኝበታል። ኢትዮጵያ አሁንም ድረስ ስኳርን ኢምፖርት የምታደርግ ሲሆን ይህም ይቀራል። መቅረቱም ብቻ ሳይሆን እርሷም ኤክስፖርት በማድረግ በአመት በቢሊዮን ዶላር ገቢ ታገኝበታለች። ዛሬ ያለው የገቢና የውጭ ንግድ ልዩነት ያኔ አይኖርም። ከሸንኮራና ስኳር ፕሮጀክቱ ከሚወጣው ተረፈ ምርት ደግሞ ከህዳሴው ግድብ የሚስተካከል የኤሌክትሪክ ኃይል ማመጫነት ይቻላል። ስኳር ፋብሪካዎች ውሃው የወጣለትን አገዳውን እንደ ነዳጅ በመቃጠል ወደ እንፋሎት ኃይል በመቀየር የኤሌክትሪክ ኃይል አመንጭተው ከራሳቸው አልፈው ለስማርት ከተማው ኃይልን ያቀርባሉ። ዛሬም ኢትዮጵያን አባይን ያክል ወንዝ፣ ተከዜንና ባሮን የሚያክል ደደሳን፣ አዋሽን የሚያክል ወዙ ዚዘን ሰው በረሃብ ሰው በድርቅ እየሞተብን ያለን ሚስ የምስኪን ህዝቦች ህዝቦችንን እነኦሞ እያሉ እነገና ላይ እያሉ ከጣና እስከ ሃዋሳ ድረስ እጅግ ግዙፍ የውሃ ታንከሮች ሁነን እያለ የዝናብ ጠብታ አንጋጥን ስንመለከት ድርቅ ዜጎቻችንን እየበላ ይገኛል። ለዚህ ነው እንዲህ አይነት ግዙፍ የልማት ፕሮጀክቶች በወንዛችንና በሀይቆቻችን ዙሪያ የሚያስፈልጉን። ይህ ፕሮጀክት እንዲህ አይነት አደጋዎች ሲፈጠሩ እንድንቋቋም ያደርገናል። ኢትዮጵያችን የክብር ከፍታ አላት፣ በወርቅ ቀለም የተጻፈ ታሪክ ኪታብም አላት። የአፍሪካ መናገሻ፣ የጥቁር ህዝቦች መኩሪያ፣ በጦርነትና በረሃብ እየታመሰች የምትቀጥልበት ጊዜ ሊኖር አይገባም። ወደ ቀድሞ ክብሯ መመለስ አለባት። ቀጣው ኢትዮጵያ ከችግር ከመከራ እንዳያጸዳች አድርግልን። ሰላም ለሀገራችን ይሁን። ለዛሬ የነበረ መሰናዷ በቀን በያላችሁበት ሰናይ ጊዜ ተመኘን።